ፕሮግራም ላይ ከብጉር ጋር ተያይዞ አንድ ሰው ብጉር ከወጣበት በኋላ ልክ ብጉሩ ሲተወው ከዛ ጋር ተያይዞ የሚኖር ጠባሳ፣ ጥቁር ጠባሳ እና የተለያዩ ቆዳ አካባቢ ላይ የሚኖሩ ከብጉር ጋር ተያይዞ ብጉር ኖሮባችሁ ብጉሩ ሲተዋቸው ደግሞ ሌላ ነገርም ተፈጥሮ ከብጉሩም ለየት ያለ ነገር ተፈጥሮ ቆዳ አካባቢ ላይ የሚኖር ብጉሩ ሊሆን ይችላል፣ እብጠትም ሊሆን ይችላል እንደዚህ አይነት ሁኔታዎች ቁስለትም ሊሆን ይችላል። ተፈጥሮ አሁን ግን ድነው እነዚህ አካባቢ ላይ ጠባሳ የመቅረት ሁኔታዎች እሱን በቀላሉ ማጥፋት የምትችሉበትን ጤናማ መንገድ እነግራችኋለሁ። በጣም ቀላል የሆኑ ነገር ግን ውጤታማ የሆኑ መፍትሄዎችን እነግራችኋለሁ። እንትን ነገር ለምንድን ነው የሚፈጠረው? አንድ ሰው ብጉር በሚኖረው ጊዜ በቀላሉ ቆዳ አካባቢ ላይ እብጠት ይኖራል። ከብጉር ጋር ተያይዞ ይሄ እብጠት ደግሞ ቆዳ አካባቢ ያሉ ቀዳዳዎች ላይ ተመሳሳይ እብጠትን ይፈጥራል። የአብጠት በሚፈጠርበት ጊዜ በቀላሉ ቆዳ አካባቢ ያሉ ቀዳዳዎች ያሉ ግርግዳዎች ላይ ክፍተት ይፈጠራል። በተለይ ይሄኛው ክፍተቱ እስከ ታችኛው የቆዳችን ላየር ወይም ደግሞ ስፍራ ከሆነ በቀላሉ ከዚህ ጋር ተያይዞ ቆዳችን አዲስ ኮላጅን ፋይበርን ማምረት ይጀምራል። ኮላጅን ፋይበር ብለምንጠራው ፕሮቲን አይነት ነው ብለናል። ከዛ ጋር ተያይዞ ሜላኒን ምርቱ በጣም ከፍ ይላል። ሜላኒን የምንለው ፕሮቲን አይነት ነው፣ በተለይ ፕሮቲን አይነት ነው፣ ቆዳችን አካባቢ ላይ ቀለም እንዲኖር የሚያደርግ ምርት ነው የሚያደርግ ፕሮቲን ነው። ይሄ በጣም በሚመረትበት ጊዜ እዛ አካባቢ ላይ ከድሮው የተለየ ደግሞ የጠቆር አይነት ቀለም ቆዳችን እንዲይዝ ያደርገዋል። ከዛ ጋር ተያይዞ ይሄን የሚፈጠረው በተለይ በዛሬ ቪዲዮ ላይ ይህን በቀላሉ መፍታት የምትችሉበትን መንገዶች እናያለን። የመጀመሪያው ኦሊቬራ ነው። በተለይ ኦሊቬራ በዋነኝነት ከቆዳ አካባቢ ላይ የሚኖር ማርጀት፣ ለድርቀት ቆዳ አካባቢ ላይ የሚኖር ስትሬሽ ማርክ በተለይ ፊታችን አካባቢ ሊሆን ይችላል የሚኖር ስትረሽ ማርኮች፣ ይሄ መስመር አይነት ሁኔታዎች መውጣት የዥጉርጉር አይነት ሁኔታዎች የመውጣትን በከፍተኛ ደረጃ ይከላከላል። በተለይ በዛሬ ቪዲዮ ላይ ከዚህ ከቡጉርጋና ከመሳሰሉት ነገሮች ጋር ተያይዞ ቆዳችሁ ላይ ለወጣ ጥቁረት፣ ጠባሳ ኦሊቬራን ከሎሚ ጋር መጠቀም ይቻላል። በተለይ አንድ የምግብ ማንኪያም ደግሞ ትልቁ ማንኪያ ጄል ያስፈልጋቸዋል። ኦሊቬራ ጄል ያስፈልጋቸዋል። ከዛ ውጭ ደግሞ የሎሚ ሶስት ጠብታ ሎሚን ትንሽ የከፍታችሁት ሶስት ጊዜ ጠብታ ማለት ነው። አንዴ ሶስት ጨመቅ ጨመቅ ማድረግ ሶስት ጠብታ ያስፈልጋችኋል። ከዛ ሁለቱን አንድ ጊዜ መደባለቅ ከደባለቃችሁ በኋላ ጠባሳ ያለበት ቦታ ላይ ቀስ ብላችሁ መቀባት ከቀባችሁ በኋላ ለ ሰላሳ ደቂቃ መቆየት ከዛ በኋላ መታጠብ በተለይ ኦሊቬራ ጄልን መጠቀም ይቻላል። በጄል ደረጃ ይሸጣል። በተለይ ኦሊቬራ ጄል ውስጥ ያለው ይሄ የካርቦሃይድሬት ሞለኪል በተለይ ፖሊ ሳካራይድ ብለን የምንጠራው በተሻለ ሁኔታ እዚህ ቆዳ አካባቢ ላይ አዳዲስ የቆዳ ሴሎች ወይም ደግሞ ህዋሶች እንዲፈጠሩ በጣም አስፈላጊና ጥቅምን አለው። በተለይ ቆዳቸው አካባቢ ላይ ከብጉር ይዞ የተፈጠረ ቆዳ አካባቢ ላይ በጣም የመጥቆር ሁኔታዎች ካሉ በተለይ ዛ አካባቢ ላይ ያለው መጥቆር በጣም ያስጠላ አይነት ከሆነ ግዴታ ዛ አካባቢ ላይ አዳዲስ ሴሎች መመረት መቻል አለባቸው። ያን የመመረት ሂደትን በከፍተኛ ደረጃ ያግዛል። እዚህ ኦሊቬራ ውስጥ ያለው በተለይ ፖሊሳካራይድ ብለን የምንጠራው ይሄ ካርቦሃይድሬት ሞለኪውል በጣም አስፈላጊ ነው። ይህን ኦሊቬራ ጄል ውስጥ ታገኙታላችሁ። ኦሊቬራ ጄልን ለብቻው መጠቀም ይቻላል። ሎሚ ገሳ ተጠቀሙት። ገዝታችሁ ራሳችሁ ያዘጋጃችሁት ኦሊቬራ ጄል ሳይሆን የሚሸጣል ኦሊቬራ ጄል ተብለው እሱን መጠቀም ይቻላል ካለበለዛ ግን ኦሊቬራ ጀልን አዘጋጅታችሁ ኮሎሚ ጋር መጠቀም ይቻላል። ካለበለዛ ግን ኦሊቬራ ጀል ለብቻ ገዝቶ መጠቀም ይቻላል። ሌላኛው ኦሊቭ ኦይል ነው። በተለይ ኦሊቭ ኦይል በከፍተኛ ደረጃ ለቆዳችን በጣም አስፈላጊ ነው። በተለይ ቆዳችን አካባቢ እዚህ ከብጉር ጋር ተያይዞ የተፈጠሩ ጥቁረቶች አካባቢ ላይ ያሉ ህዋሳት በቀላሉ ራሳቸው መተካት እንዲችሉ እዚ አካባቢ የሚኖረውን ወደነበረበት ወደ ጤናማ ቆዳ ወደ መመለስ ሂደቱን በከፍተኛ ደረጃ ያግዛል። ኦሊቭ ኦይልን ብቻውን መጠቀም ይቻላል። ይሄን በሳምንት ሶስት ጊዜ መጠቀም ይቻላል። ይሄ ኦሊቬራውንና ሎሚዩን ደግሞ በሳምንት ሶስት ወይም ደግሞ ሁለ ጊዜ መጠቀም ይቻላል። ኦሊቭ ኦይልንም አሁን ለብቻው በሳምንት ሶስት ጊዜ መጠቀም ይቻላል። ኦሊቭ ኦይልን ከተጠቀማችሁ በኋላ ልክ እዛ ቦታው ላይ ያለበት ቦታ ላይ ደግሞ ያስቸግራችሁ ቦታ ላይ ከቀባችሁ በኋላ ማታ ላይ ከተቀባችሁ ማድረግ ትችላላችሁ፣ ምንም ሳትነኩት። ካልሆነ ቀን ላይ ከተቀባችሁትም እስከ ተወሰነ ሰዓት እስከ አንድ ሰዓት ወይም ደግሞ እስከ ተወሰነ ሰዓት ጠብቃችሁት መታጠብ ይቻላል። ኦሊቭ ኦይልን ኦሊቭ ኦይል አሁን ሳትታጠቡ በተታቦትም ችግር የለው ምንም፣ ቆዳ ላይ የሚፈጥረው ድርቀት ምንም ስለሌለ ይሄ ኦሊቭ ኦሊቬራ እና ሎሚንግ ስትጠቀሙ ግዴታ ከ ሰላሳ ደቂቃ በኋላ መታጠም ይቻላለባችሁ። ከዛ በኋላ በተለይ ኦሊቬራ እና ሎሚንግ ከተጠቀማችሁ በኋላ ቆዳ አካባቢ ላይ ድርቀት እንዳይኖር ሚያለሰልስ ነገር መጠቀም ትችላላችሁ። ኦሊቭ ኦይል ሊሆን ይችላል፣ ሌላ ማለት ልሻ መጠቀም ትችላላችሁ፣ እንዳይደርቅባችሁ። ሌላኛው ሎሚ ነው። በተለይ ሎሚን ከውሃ ጋር አሁን ሎሚን ከውሃ ጋር ስትጠቀሙ እኩል መሆን አለበት። ለምሳሌ አንድ ሎሚ ከተጠቀማችሁ ሙሉ ሎሚ ሳይሆን የአንድ ሎሚ ግማሽ ከተጠቀማችሁ ከሎሚ ውሃ ጋር የሚመጣጠን ውሃ መጠቀም ያስፈልጋል እኩል የሆነ ማለት ነው እኩል የሆነ ውሃ ለምሳሌ ግማሽ ሎሚ ከጨመቃችሁ ከእሱ ጋር የሚመጣጠን ውሃ ታዘጋጁና ትደባልቁታላችሁ። ከደባለቃችሁት በኋላ ቀጥታ ቦታው ላይ መቀባት ነው። ቆዳው የጠቆረበት ቦታ ላይ ቀጥታ መቀባት፣ ከ10 እስከ 15 ደቂቃ መጠበቅ፣ ከዛ በኋላ መታጠብ። አሁንም ቆዳ አካባቢ ላይ መድረቅ እንዳያስቸግራችሁ ሚያለሰልስ ነገር መጠቀም ይቻላል። ኦሊቮይልን መጠቀም ይቻላል። ሌላ ማለት ልሻ መጠቀም ይቻላል። ይህን ከሁለት እስከ ሶስት በሳምንት መጠቀም ይቻላል። አሁን ሁሉንም በአንድ ጊዜ አይደለም ከመጠቅስላችሁ፣ እናንተ የተመቻችሁ መጠቀም ትችላላችሁ። ሌላኛው ኪውካምበር ነው። በተለይ ኪውካምበርን ስንጠቀም በተለይ በዋነኝነት ኪከምበር ለቆዳ መድረቅና በጊዜ ሂደት ለሚመጣ ቆዳ አካባቢ ላይ መሸብሸብ በጣም ቆንጆ ነው። ምክንያቱም አንደኛው ኪከምበር ከፍተኛ ነው ውሃ አለው። ያም ብቻ ሳይሆን ቫይታሚን ኤ እና ቫይታሚን ሲ በውስጡ አሉ። በተለይ ሬትኖል እና ሬትኖል እና አስኮርቢክ አሲድ ብለን ምንጠረው ቫይታሚን ኤ ሬትኖል ይባላል፣ ወይም ደግሞ ሌላ ስሙ ማለት ነው። ቫይታሚን ሲ ደግሞ አስኮርቢክ አሲድም ይባላል። እነዚህ ሁለቱ ቫይታሚኖች በከፍተኛ ደረጃ ለቆዳ አካባቢ ለሚኖር መሸብሸብ በተለይ አዳዲስ ሴሎች ቆዳ አካባቢ ላይ በጤናማ መንገድ ምርታቸው እንዲኖር በጣም አስፈላጊ ናቸው። እንዴት ነው የምታደርጉት? ኪውከምበርን ከቆረጣችሁት በኋላ የተወሰነች ስላይስ ከቆረጣችሁ በኋላ ቆዳው የጠቆረበት ቦታ ላይ ማስቀመጥ ነው። በጀርባችሁ ተኝታችሁ ቆዳ የጠቆረበት ቦታ ላይ ቀጥታ ማስቀመጥ አስጠገታችሁ በደንብ ለ30 ደቂቃ መጠበቅ፣ ከዛ በኋላ መታጠብ። ከታጠባችሁ በኋላ ድርቀት እንዳያስቸግራችሁ አሁንም ልሻ መጠቀም ጥሩ ነው። ኦሊቨ ሊሆን ይችላል ማንኛውም ነገር ሊሆን ይችላል። ይሄን በሳምንት ከሶስት እስከ ሁለት ጊዜ መጠቀም ይቻላል። ሌላኛው ነጭ እንቁላል እንቁላል ሆኖ አስኳላ ወጥታ ነጯ ብቻ ማለት ነው። ይሄን አስኳል ሳይሆን ከእንቁላል ነጯ ክፍል ማለት ነው። አስኳል የሌለበት ነጩን ክፍል መጠቀም ይሄኛው ነው። እንዴት ነው የምታደርጉት? ቀጥታ ቆዳችሁ የተበላሸበት የጠቆረበት ቦታ ላይ ቀጥታ ይሄን መቀባት ነው። እቺ ነጯን እንቁላል መቀባት ቆዳችሁ የተበላሸበት የተቆረበት ቦታ ላይ ይህን በሳምንት ሁለት ጊዜ መጠቀም ይቻላል። ቀጥታ ከተቀባችሁ በኋላ ስር ደቂቃ ጠብቃችሁ ከዛ በኋላ መታጠብ። አሁንም ድርቀት እንዳያስቸግራችሁ ማለት ርሻ መጠቀም ያስፈልጋል። ግን እዚህ ጋር ለእንቁላል አለርጂክ የሆናችሁ ሰዎች ባትጠቀሙት መልካም ነው። እንቁላል ለእንቁላል ስትበሉትም ሊሆን ይችላል። አለርጂች ከሆናቸው ሰዎች እንቁላል ስትበሉ ጤናና ስሜት የሚሰማቸው ሰዎች ይሄን ባትጠቀሙ መልካም ነው። ከዛ ውጭ ግን ከአራቱ አንደኛው መጠቀም ትችላላቸው። እነዚህ ጤና የማይሆኑ ግን እጅግ በጣም ውጤታማ የሆኑ መፍትሄዎች ናቸው። እነዚህን መጠቀም ይቻላል። ባልኳቸው መሰረት ብትጠቀሙ ፈጣን ለውጥም ታያላቸው። አሁንም ይሄኛው ግን ብጉርን ለማጥፋት አይደለም። ከብጉር ጋር ተያይዞ ለተፈጠረው ቆዳ አካባቢ ላይ መጥቆርና ለተመሳሳይ ችግር ነው እንጂ ብጉርን ለማጥፋት አይደለም። በዛሬው ቪዲዮ ላይ ጠቃሚ ሀሳብ እንዳገኘችሁበት ተስፋ አረጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወይም ቪዲዮ ሼር ማድረጋችሁን አትርሱ ባይ